ምክንያት ነው ምላችሁ። ሴቶች እንደዚህ አይነት አፍቃሪ ይስጣችሁ። ለፍቅር ዋጋ የከፈለ ወንድ። ከ13 ዓመት በፊት በአውስትራሊያ በረሃ አንድ አስከፊ እሳት አደጋ ይነሳል። በዛም እሳት አደጋ ወጣት የሆነችው ሞዴልና አትሌት የሆነችዋ ሴት በእሳት ቃጠሎ 65%ቷ በእሳት ይቃጠላል። በጣም በርካታ የቀዶ ጥገና ብታደርግም የተለያዩ ችግሮች ቢደርስባትም የፍቅር ጓደኛዋ ባለቤቷ ግን ሁል ጊዜም ከጎኗ ነበር። በየቀኑ እንዶም እንድ ይላታል። እውነተኛ ውበት ከቆዳ በላይ ነው። ከዓመታት በኋላ በማልዲቭስ ዳርቻ እቺን እንስት ለትዳር ጠየቃት። ፈገግ ብላም በጣም እንደምታፈቅረው ነገረችው። ከዛም ግን አስከትላ አንድ ጥያቄ ጠየቀችው፣ እንደዚህ ሆኜ እስካሁን ድረስ ለምን አልተለየኸኝም? እሱም የጋብቻ ቃል የገባዋላት ሴት ለመንፈሷ ለባህሪዋ ነው እንጂ ለሰውነቷ ውበት ብቻ አይደለም አላት። እውነተኛ ፍቅር ማለት ይሄ ነው፣ ጽኑ የማይለወጥና ዘላለማዊ። በዚህ ሰዓት ላይ እንደዚህ አይነት ፍቅር ግን ይኖራል ብላችሁ ታስባላችሁ? አስደንጋጭ የሆነ ትንበያ ልንገራችሁ። የዩክሬንና የሩሲያ ጦርነት ከመካሄዱ በፊት መጀመሪያ ተተንብዮ እንደነበር ታውቃላችሁ የካንሰር በሽታ ወደዚህ ምድር መምጣትስ ይህም መጀመሪያ ተተንብዮ ነበረ ከዛ በተጨማሪ በ2024 በማይናማር የተካሄደው የመሬት መንቀጥቀጥ እሱም ከትንበያዎቹ አንዱ ነበር ይሄን ነገር ታዲያ ማን ነው የተነበያ ያለው ካላችሁ ባባቫንጋ ይባላሉ ስኮትላንዳዊ እናት ናቸው ባባቫንጋ በ2026ም አስደንጋጭ የሆነ ትንበያዎችን ተንብያዋል ከእነዚህም እንግዲህ አንዱ የሶስተኛው የዓለም ጦርነት ይካሄዳል ወይም ይጀመራል ብለዋል። ከዛ በተጨማሪ ደግሞ አስደንጋጭ የሆነ ትንበያቸው በሀያ ስድስት በሚካሄድ ትልቅ የስፖርት ውድድር ላይ ኤሊያኖች ወደዚህ ምድር ይመጣሉ ብለዋል። የሚያስደነግጠው ደግሞ በ2026 ትልልቅ የሆኑ የስፖርታዊ ውድድር አሉ፣ እሳቸው እንዳሉት ማለት ነው። ከዛ ውስጥ አንዱ ኦሎምፒክ አለ፣ የዓለም ዋንጫ አለ። በስፖርታዊ ትልቅ ውድድር ላይ ኤሊያኖች መንኮራኩራቸውን ወደዚህ ምድር ይገልጻሉ ብለዋል። ከ20 ምናምን ዓመት በፊት እቺ ምድር መሰናበት የቻሉት ባባ ቫንጋ እስከ 2030 ድረስ ትልልቅ ትንበያዎችን ተንብየዋል ማለት ነው። በ2026 ትላልቅ ነገሮች እንደሚከሰቱም አንድ ላይ አድርገው አስቀምጠዋል። እነዚህ በ2026 የሚከሰቱ ትልልቅ ትንቢቶች ምንድን ናቸው ብላችሁ በዝርዝር ማወቅ የምትፈልጉት ሰዎች ባዮ ላይ ዩቲዩብ ሊንክ አለ እሱ ጋር ገብታችሁ ሙሉ መረጃውን ማግኘት ትችላላችሁ። አንድ ጊዜ ሞቶ ሁለት ጊዜ የተቀበረ ሰው ታውቃላችሁ? ማርጋሪት ትባላለች። በአንድ ጊዜ ከፍተኛ የትኩሳት በሽታ ይዛታል። ከዛም ኮማ ውስጥ ትገባለች። ኮማ ውስጥ በመግባቷ የሞተች የመሰላቸው ቤተሰቦቿ ከነ ጌጣጌጧ ምንም ነገር ሳይነኩ በሽታው እንዳይተላለፍ በማሰብ ወስደው ይቀብሯታል። በዛ ሰዓት ላይ ከነ ጌጣጌጧ መቀበሯን ያዩ ሌቦዎች ጌጣጌጧን ለመውሰድ በምሽት የሄደው አስክሬኗ የተቀበረበትን ቦታ መቆፈር ይጀምራሉ። ቆፍረው ካወጧት በኋላ ከዛ በመቀጠል ጌጣጌጧን ወስደው ውድ የሆነውን የጣት ቀለበቷን ሊወስዱ ሲሉ ግን አሎጣ፣ ይላቸዋል። በዛ ሰዓት ላይ ጣቷን ለመቁረጥ በመጋዝ መከርከር ይጀምራሉ። በዚህ ሰዓት ድንገት ማርጋሪት ከኮማዋ ትነቃለች። ከዛም ትጮኻለች። ስትጮው ሌቦቹ ደንብረው ከዛ ቦታ ይጠፋሉ። እሷም እያለቀሰች ብድግ ብላ ወደ ቤቷ ትሄዳለች። በር ላይ ሆና ማንኳኳ ትጀምራለች። በዛ ሰዓት ላይ ልጆቹን ምግብ እያበላ የነበረው ባለቤቷ እናታችሁን ብትሆን እንደዚህ ነበር የምታንኳኳው ብሎ ባዘኔታ ስሜት ሄዶ በሩን ይከፍታል። በሩን ሲከፍት ግን የሞተችው ሚስቱ በር ላይ ቆማለች። ደንግጦ ልቡ ቀጥ ትላለች፣ በዛው ወድቆ ይሞታል። በማግስቱ በእሷ ቦታ እሱ ይቀበራል። እሷም ከአመታት በኋላ ሌላ ባል አግብታ ብዙ ልጆችን ወልዳ መኖሯን ትቀጥላለች። ጊዜዋ ደርሶ ስትሞት ሐውልቷ ላይም እንዲህ ሚል ነገር ተጽፏል፣ አንድ ጊዜ ሞታ ሁለት ጊዜ ተቀበረች። ጠቅላይ ሚኒስትራችን ያለምንም አጃቢ ሳይክላቸውን እየነዱ በመሀል ከተማ ቢንሸራሸሩ ምንም ይፈጠር ይመስላችኋል? አዋት በስራ መግቢያ ሰዓት ላይ ሳይክላቸውን እየነዱ ቦንቦሊኖቻቸውን እየገመጡ የሚያልፉትን እኚህን ሰውዬ ያያቸው ሁሉ ሰላም ይላቸዋል። አንዳንድ ሰዎች ደግሞ በስልካቸው ወይ ደግሞ በካሜራ ፎቶቸውን ለማስቀረት ፎቶ ያነሳሉ። ሰላም ለሚላቸው የፍቅር ሰላምታን እየመለሱ ሳይክላቸውን እየጋለቡ ወደ ቤተ መንግስታቸው ይደርሱና ሳይክላቸውን አቁመው ወደ ቢሮቸው ይገባሉ። እኚህ ሰው ከ2010 ጀምሮ ኔዘርላንድን እየመሩ ያሉት ማርክ ሩቲን ናቸው። ዘወትር ወደ ስራም ሲሄዱ ሲመለሱም በሳይክላቸው እየጋለቡ ይሄዳሉ። ከህዝቡ ጋር እየተጋፉ እየጋለቡ ይመለሳሉ። አጃቢም የላቸውም፣ ጠባቂም የላቸው፣ ምንም ነገር የላቸውም ማለት ነው። አነጋጋሪ ሆኗል። እናንተስ የእኚህም ፕሬዝዳንት ሁኔታ እንዴት ትመለከቱታላችሁ?